ልጆች ተረት ተረት። በአንድ ወቅት በትንሽ ከተማ ውስጥ ዱዱ የሚባል ልጅ ይኖር ነበር። በከተማው ውስጥ በጣም ሰነፍ ልጅ በመባል ይታወቅ ነበር። አንድ ቀን ከሰዓት በኋላ ዱዱ በእማማ ሰፊ ግቢ ውስጥ በሚገኘው የአፕል ዛፍ ስር አፕሎችን እየተመለከተ ተኛ። ዛፉ በሚያብረቀርቁ ቀይ አፕሎች የተሞላ ነበር። ዱዱ ከነዚህ ጣፋጭ አፕሎች ውስጥ አንዱን ብበላ ብሉ ተመኘ። ነገር ግን ዛፉ መውጣት ለዱዱ በጣም ብዙ ስራ መሰለው። ይልቁንም ዱዱ በዚህ ለረጅም ጊዜ ብተኛ ምናልባት እኮ አፕሉ ወደኔ ይወድቃል አለ። ስለዚህ ዱዱ ተኛ እና ጠበቀ። ደቂቃዎች ወደ ሰዓታት ተለውጠዋል፣ ነገር ግን ምንም አፕል አልወደቀም። ርቦታል ደመናው እያየ ሆዱ መጮ ጀመረ። እነዚያ አፕሎች ለምን አይወድቁም? በጣም ርቦኛል እኮ አለች ዱዱ። ለምን ዛፉ ላይ ወጥተህ አንዱን አፕል አውርደህ አትበላም? አለች ከርቁ ሆና ስትመለከተው የነበረች አንዲት እንስሳ። መውጣት እንዴ? ያ በጣም ብዙ ጥረት ይፈልጋል። እኔ እስኪወድቁ ድረስ እየጠበቋቸው ነው ቀኝታህ ስለምትጠብቅ ብቻ አይወድቅም። አንድ ነገር ማድረግ አለብህ። ከዚያም እማማ በድንገት መጡ። ዱዱ በዛፉ ስር ተኝቶ አይተውት በፈገግታ አቀረቡት። እማማም እንዲህ አሉ። ዱዱ ልጄ፣ አፕል ዝም ብሎ ወደ አንተ አይወድቅም። አፕል ከፈለግ ዛፍ ላይ ወጥተህ አንዱን መቁረጥ ይጠበቅብሃል። አውቃለሁ፣ ግን ሰነፍ ነኝ ብሎ ተመልሶ ተኛል። ውዱ ልጄ አንዳንዴ ትንሽ ጥረት ትልቅ ሽልማቶችን ያመጣል። ለምን አንድ ቅርንጫፍ ብቻ ለመውጣት አትሞክር! ዱዱ ትንሽ አፍረስ ስለተሰማ በመጨረሻ ለመሞከር ወሰነ። ተነስቶ እጁን በመዘርጋት ቀስ ብሎ ዛፉን ወጣ። የሚገርሙ በጣም ከባድ ነበር። ከላይ ከወጣ በኋላ ዱዱ የሚያብረቀርቅ ሲገርም የጣፋጭ ነው። ይህን ያህል ጊዜ መጠበቅ ያናዱኛል። በአንተ ኮርቻ ለዱዱዬ። አስታውስ ጠንክሮ መስራት መልሶ ይከፍላል። ከዛን ጊዜ ጀምሮ ዱዱ ስንፍናውን አስወገደ። በህይወት ጣፋጭ ሽልማቶችን ለማግኘት ትንሽ ጥረት ማድረግ አስፈላጊ እንደሆነ በዛች ቀን ተማረ። ዱዱ በሚቀጥለው ጊዜ ወዲያውኑ ዛፉ ላይ እወጣለሁ በማለትም ቃል ገባ። እናም ዱዱ ለአፕል ባለው ፍቅር ብቻ ሳይሆን በአዲሱ ቁርጠኝነቱ የሚታወቅ ጀመር፣ ደስተኛም ሆነ። ልጆችዬ ከዚህ ተረት እስቲ ምን ተማራችሁ? ክብ በሉ እሺ። ትንሽ ጥረት ረጅም መንገድ ያስኬዳል። የዛሬውን ተረታችንን በዚህ ፈጽመናል። ተረቴን መልሱ፣ አፌን በዳቦ አብሱ። መልካም ጊዜ።